ዘላለም ሙላቱን አመሰግናለሁ በድጋሚ የስፖንሰሮቻችን መልእክቶችን ስላቀረበልን የቀድሞ የሊቨርፑልና የሴኔጋል ብሔራዊ ቡድን አጥቂ የ2002ቱ የዓለም ዋንጫ ኮከብ ኤልሃጂ ዲዩፍ ሐምሌ 17 ቀን 2017 ወደ አዲስ አበባ ይመጣል። የዋናው ብራንድ አምባሳደር ሆኖ ነው የሚመጣው ኤልሃጂ ዲዩፍ። ዋናው ስፖርት የብስራት ስፖርት ታላቅ አጋር ስለሆነ ከልብ እናመሰግናለን። ከትልልቆቹ አጋሮቻችን አንዱ ዋናው ነው። ይህንን ሴኔጋላዊ ኮከብ ወደ አዲስ አበባ የሚያስመጣው አንድ ርዕስ ይቀረናል። ዛሬ ያደመጣችሁ የምትገኙት የእሁድ ጠዋቱን ብስራት ስፖርትን ነው። በብስራት ኤፍ ኤም አንድ መቶዋን ነጥብ አንድ እና በመንሱር አብዱልቀኒ ኦፊሻል በዋናው ዩቲዩብ ቻነል በኩል ቀደም ሲል ያቀረብኩላችሁን የዴቪድ ቤካምን ርዕስ የሜዳ ውጭ ጉዳይ ስለሆነ ወደ ኦፍ ዘ ፒች ወደ ተሰኘው ሁለተኛው ቻነላችን አዙረ ነው ነበረ። ይሄኛው ደግሞ ወደ ዋናው ቻነል ተመልሷል። ሁለተኛው ቻነላችን ላይም ጠቃሚ ጠቃሚ መረጃዎች ስላሉ ሰብስክራይብ ማድረጋችሁን አትርሱ። ከ51 ሺህ በላይ ሰብስክራይበሮች ያሉት ነው። ይሄኛው ግን ዘወትር የሬዲዮ ፕሮግራሙ በቀጥታ የሚተላለፍበት እንዲሁም ምሽት ምሽት ደግሞ የተጫዋቾች ዝውር አፕዴትስ በቪዲዮ የሚቀርብበት ቻነላችን እንደሆነ ማስታወስ ፈልጋለሁ። እሱንም ቢሆን ሰብስክራይብ ላይክ፣ ሼር ማድረጋችሁን ሳትዘነጉ አብረን እንዝለቅ። መድፈኞቹ ስራ በዝቶባቸዋል። ስራ በዝቶባቸዋል ሲባል ደግሞ በዚህ በእኛ ክረምት ወቅት በአውሮፓውያኑ በጋ የዝውውር መስኮቱ በተከፈተበት ሰዓት ሚኬል አርቴታ ቡኑን ማጠናከር አለበት በሚል ግዴታ ውስጥ ክለቡ እየተንቀሳቀሰ በሚገኝበት ወቅት በተለይ አንድሪያ ቤርታ ስፖርቲንግ ዳይሬክተሩ የተጫዋቾች ምልመላ፣ ዝውውር የሚመለከታቸው ሰው እረፍት ላይ አይደሉም፣ ባተሌ ሆነው ቢዚ ሆነው የሚታዩበት ሰዓት፣ ተጫዋቾች ደግሞ እረፍት ላይ ነው የሚገኙት። ታዲያ አንድሪያ ቤርታ እዚህ ለንደን ዙቢሜንዲን ማርቲን ዙቢሜንዲን አስመጥተው የዝውውሩን ሂደት ሊያጠናቀቁ በተዘጋጁበት በዚህ ሰዓት ሌላኛው ማርቲን ተጫዋቻቸው ኦዴጋርድ ደግሞ በኦስሎ ኖርዌይ ዋና ከተማ ትላንትና የሰርግ ስነ ስርዓቱን አከናውኖ በጫጉላስ ሽርሽር ላይ ይገኛል። ማርቲን ዙቢሜንዲ አርሰናል ደርሷል። መድፈኞቹ በመጨረሻ ስድስት ቁጥሩን ተጫዋቻቸውን የማግኘታቸው ምኞታቸው እርግጥ ሆኗል። መድፈኞቹ የክረምቱን የመጀመሪያ ፈራሚያቸውን ሊያገኙ ነው ማለት ነው። ሁሉ ወሬ ሲወራ እኮ አንድ ተጫዋች የፈረመ ይመስላል አይደል? አንድም ተጫዋች አልፈረመም እስካሁን። ዙቢሜንዲ እንዲያውን የመጀመሪያ ይሆናል ነው ስልሳ ሚሊዮን ዩሮ የውል ማፍረሻ ተከፍሎበት ይመጣል ተብሎ ቢጠበቅም ግን አርሰናል ከዚያ በላይም እንደሚከፍል የተነገረው ለምን ቆራርጦ ለመካ አሞርታይዝ ለማድረግ የውል ማፍረሻ ሂሳብ ከተከፈለ በአንዴ ስለሆነ የሚከፈለው። ያ እንዳይሆን ለሪያል ሶሴዳድ ተጨማሪ ሚሊዮኖችን ጨምሮ ግን እንደ ውል ማፍረሻ ሂሳብ ሳይሆን እንደ ግዢ ተፈጽሞ የዙቢሜንዲ ዝውውር እንዲፈጸም አርሰናልም ለሪያል ሶሴዳድ እየቆራረጠ በተጫዋቹ ኮንትራት ዓመት ልክ ከፍሎ እንዲያጠናቅቅ ስምምነት ላይ እንደተደረሰን የተሰማው ትራንስፈር ማርክት የተባለው በተጫዋቾች ዝውውር ጉዳይ የተጫዋቾችን ዋጋ በመተመን የተከበረው ድረገጽ ኢቫን ፉዌንቴ የተባለውን በስፔን የሚገኘውን ኮንቴንት ማናጀሩን በተጫዋቹ ጉዳይ ጠይቁት። በላሊጋ አለው ባለሙያ፣ በላሊጋ ምናልባትም ምርጡን የመሃል ሜዳ ተጫዋች አርሰናል አግኝተዋል ብሏል። ፔድሪና ፌዴሪኮ ቫልቬርዴ በሚገኙበት ሊግ ላይ ማርቲን ዙቢሜንዲ ምርጡ ሴንትራል ሚድፊልደር ነው ከተባለ አርሰናል ያገኘው ከወርቅም በላይ አልማዝ ነው ማለት ነው። መጥቶ ይሳካለት እንጂ በእንግሊዝ እግር ኳስ ላይ እስካሁን ድረስ በሪያል ሶሴዳድ ማሊያና በስፔን ብሔራዊ ቡድን ያገኘው አድናቆት በጣም ከፍ ያለ ነው። ለቢልድ አፕ ድንቅ ተጫዋች ነው ይባላል። አርሰናል ከኋላ ኳስ መስቶ ሲወጣ ኳስ ግብ ጠባቂ እግር ስር ሲደርስ ሊጀምሩ ሲሉ ዙቢሜንዲ ፊቱን ወደ ግብ ጠባቂ አዙሮ ኳስ መቀበል የሚችል በጫና ውስጥ ደግሞ እንደገና ከኳስ ጋር የቡድኑ እንቅስቃሴ ወደፊት ማስጠጋት የሚችል ፕሮግረስ ማድረግ የሚችል በጫና ውስጥ ሆኖ ኳስ መቀበል የመቀበል ብቃት ያለው በአስደናቂ የፓሲንግ ስኪል ኳስ የማቀበል እና የእይታ ብቃት ደግሞ የተጋጣሚን አማካይና ተከላካይ መስመሮችን ሰንጥቀው የሚያልፉ ጠቃሚ ኳሶችን በመስጠት ይደነቃል። ዙቢሜንዲ በአርሰናል ውስጥ አለ ማለት ማርቲን ኦዴጋርድ፣ ቡካዮ ሳካ እና ዴክላን ራይስ ይበልጥ ወደፊት ተጠግተው እንዲጫወቱ የሚያስችል ነው። በተጠናቀቀ የውድድር ዘመን የመጨረሻዎቹ ወራት ላይ ታችሁ እንደሆነ አርሰናል ማርቲን ኦዴጋርድን ወደኋላ በጥልቀት እየመጣ ኳስ እንዲቀበል ያደርገው ነበር በቢልድ አፕ ላይ የነበረው በተለይ ቶማስ ፓርቴ በሌለባቸው ጨዋታ ላይ ጨዋታዎች ላይ መሀል ሜዳው ላይ የነበረውን የቢልድ አፕ ጫና ለመካፈል ሲል ኦዴጋርድ ቦታውን ትቶ በጥልቀት ወደ ተከላካዮቹ ተጠግቶ ይጫወት ነበር እና እንደዚህ ያለው ነገር አሁን በቢልድ አፕ ላይ ሙሉ ኃላፊነት የምትሰጠው ከኳስ ጋር ምቾት የሚሰማው የፖሴሽን ሰው ዙቢሜንዲ የተባለ ወደ ስብስብህ ሲገባ እንደ ኦዴጋርድ ያለህ ተጫዋች ከሆንክ ስራህ ማጥቃት ብቻ ይሆናል። ኦዴጋርድ፣ ሳካ፣ ራይስ አርሰናል ቢልዳቡን ሲጀምር ከኋላ ወደፊት ተጠግተው ትክክለኛ ቦታ ይዘው የሚመጣላቸውን ኳስ እንዲጠብቁ ያስችላል። ያ ማለት ከዙቢሜንዲ ጋር አርሰናል የበለጠ ኦፌንሲቭ ነው ማለት ነው። የበለጠ ለማጥቃት ቦታ የሚይዝ ቡድን ሆኖ ይታያል የሚያጠቃ ቡድን ሆኖ ይሄ የስፔን እግር ኳስ ኤክስፐርት እንዳለው ከሆነ በፖሴሽን ኳስ ይዘህ የምትጫወት አይነት ከሆንክ በፖሴሽን ላይ የተመሰረተ የጨዋታ ሀሳብ ካለ በቡድን ውስጥ ሊኖረህ የምትመኘው አይነት ተጫዋች ነው ይለዋል ዙቢሜንዲን ሲገልጽ ጓደኞቹ በተሻለ ቦታ አያያዝ ላይ ሳሉ ኳስ የሚያደርስላቸው አንድ ተጫዋች አገኘ ማለት ነው አርሰናል ብሏል የፓሲንግ ባለመዋል እንደሆነ ሲገልጽ በአንድ ለአንድ አጋጣሚዎች ላይም አግሬሲቭ ነው ይሏል። ይሁንና ይህ ተጫዋች የራሱ የሆነ ደካማ ጎን የለውም ማለት አይደለም። የቁመቱ ጉዳይ እና ጉልበተኛ ያለ መሆኑ ነገር እዚህ ጋር እንደ ደካማ ጎን ሊታይለት ይችላል፣ ጉልበተኛ ያለ መሆኑ ነገር። ስለዚህ ዴክላን ራይስ ደግሞ ቁመትና ጉልበት አለው። ያ ማለት አርሰናል መሀል ሜዳ ላይ ዙቢሜንዲና ዴክላን ራይስ ቢጣመሩ አንዱ የሌላውን ድክመት ማረም የሚችል ሆኖ ስለሚገኝ ምርጥ ጥምረት ሊሆን ይችላል። ይሄ ነው አንዱ ግምገማ። እንግዲህ አርሰናል ዙቢሜንዲ ላይ ሙጭጭ ብሎ ቀድሞ በገበያው ላይ ሊያስፈርመው የፈለገበት ምክንያት ግን ወደፊት በብዙ ሊተነተን ይችላል። እንግዲህ አንድሪያ ቤርታና ባልደረቦቻቸው በዝውውር ውጣ ውረድ ውስጥ ቢዚ በሆኑበት ሰዓት ብያቸዋለሁ ቋሚዎቹ ተጫዋቾች ግን በስካንዲኔቪያ ነው የሚገኙት የጓደኛቸውን ሰርግ ሊያደምቁ ሄሌና ስፒል ሄሌና ስፒሊንግ ትባላለች ልጅቷ እልል ያለች ተወዛዋጅ ናት በሀገራችን አገላለጽ በዳንሲንግ ስመጥር ናት በሀገሯ ኖርዌይ በዚሁ ሙያ ዝነኛ ሆናለች ነገር ግን አሁን ባሌ ከምትለው ከቅዳሜ በፊት እጮኛዋ ከነበረው ማርቲን ኦዴጋርድ ጋር ሲነጻጸር ዝኗ ምናልባት ዝቅ ያለ ሊሆን ይችላል። ኦዴጋርድ በእግር ኳስ በመላው ዓለም ዝነኛ ነው። በኖርዌይ ደግሞ የብሔራዊ ቡድኑ አንበል ነው። ልክ እንደ ኤርሊንግ ሃላንድ ሁሉ ኖርዌይ ኤክስፖርት ያደረገቻቸው ካደረገቻቸው ምርጥ የወቅቱ ተጫዋቾች ከሁለቱ አንዱ ነው። እና ሄለን እና ማርቲን ትናንትና ቅዳሜ ባሸበረቀ ሰርግ ሲፈጣጠሙ ቡካዮሳካ ካይ ሃቨርትስ፣ ሊያንድሮ ትሮሳር ከፍቅረኞቻቸው ጋር ተገኝተው አጅበዋቸዋል። ሄለን ዳንሰር ናት፣ ኮሪዮግራፈር ናት እና በሚዲያም የምትታወቅ ሴት ናት። ሀያ ዘጠኝ ዓመቷ ነው። ኦዴጋርድ ሀያ ስድስት ነው። አስራ ሰባት ብሔራዊ ሽልማቶችን በውዝዋዜ ያሸንፋለች። እሱ ካገኛቸው ዋንጫዎች ይበልጣል ማለት ነው። በአውሮፓም በዓለምም ደረጃ በዚሁ ዘርፍ ላይ ተወዳዳሪ ሆና ቀርባለች። በእርሷ ትውልድ የኖርዌይ ከኖርዌይ ምርጥ ተወዛዋዦች ተርታ የምትጠቀስ ኮከብ ናት። በ2021 በቴሌቪዥን የዳንስ ታለንት ሾው ላይ ተወዳድራ የሾው አሸናፊ ከሆነች በኋላ ነው ዝናዋ እንዲህ ናኘው። ያው ከዳንስ ፍሎር ውጭም እንግዲህ እሷም ኢንተርፕሩነር ናት፣ ስራ ፈጣሪ ናት ይባላል። ዘዞን የሚባል አንድ የኖርዌይ የዳንስና የፊትነስ ስቱዲዮ በሽርክ እናቋቁማለች። እሷም የራሷ ቢዝነስ አላት፣ የራሷ ገቢ አላት። በባሏ ገቢ ላይ ብቻ ተመስርታ እንደ ብዙኑ ዋግስ የምትኖር አይደለች። የራሷ ፕሮፌሽን ሙያ አላት። ራሷም ደግሞ ስኬታማ የሆነ የሙያ ህይወት ያላት የሰርግ ቪዲዮግራፊ አገልግሎት የሚሰጥ ኩባንያም አላት። ሶሻል ሚዲያ ላይም አትጠፋም። ከኖርዌይ ትልልቅ የጌጣጌጥ ብራንዶች ጋርም በማስታወቂያ አጋርነት ትሰራለች። ከ2023 ወዲህ ከዚህ አርሰናል ተጫዋች ጋር ገባ ወጣ ማለቷን የኖርዌይ ሚዲያዎችም ተመልክተው ምንድነው ይሄ ነገር ሲሉ ነበር። ጥንዶቹ በኋላ በዚያው ዓመት ብዙም ሳይቆዩ በይፋ ፍቅረኛሞች መሆናቸውን አሳዩ። እንዲሁም በተጫዋቹ በሚገኝባቸው እግር ኳስ ስነ ስርዓቶች ላይም ከጎኑ ትገኛለች እና በዲሴምበር 2024 ጭራሽ የልጅ ወላጆች ሆነው ልጅ ማግኘታቸውን ይፋ አደረጉ። እንግዲህ በዛ ሰዓት ላይ አንድ የኖርዌይ ጋዜጣ ምን አለ? አረ ማርቲን ኦዴጋርድ እኛ ሀገር እንደሚባለው የወሳኝ ኩነት ምዝገባ የሚባል ነገር አለ አይደል? ልክ እንደዛ በኖርዌይ ባለው ብሔራዊ ምዝገባ ላይ ስታተሱን ያገባ በሚል ቀይሯል። ውስጥ ለውስጥ ነው ሰዎች ተጋብተዋል ብሎ ነበር። ጥንዶቹ አላስተባበሉም፣ ግን ትላንትና ሰርጋቸውን በማድረግ ግን በይፋ ባልና ሚስት መሆናቸውን አውጀዋል። ይህን ሲያውጁ ታዲያ ጓደኞቹን ከአርሰናል ተጫዋቾች አራቱን ሶስቱን ጠርቶ አጅበውት ነው። ካይሃቨርስ ኖርማሊም ለረፍት በሚወጣበት ጊዜ በቫኬሽን አብሮ ይወጣሉ። ካይሃቨርስ እና የካይሃቨርስ የልጁ እናትን ፍቅረኛውም ለኦዴጋርድና ፍቅረኛ ፍቅረኛው ጓደኞች ናቸው። እዚህ ጋ ቡካዮሳካም እንዲሁ ተገኝቶለታል። ሊያንድሮ ትሮሳርም አድምቆለታል። እና አሁን ማርቲን ኦዴጋርድ በይፋ ባለትዳር ነው ማለት ነው። የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ